አሰላሙ አሌይኩም ወረህማቱላ ወበረካቱሁ ድና፣ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ አልሐምዱላ ረብል አለሚን። ዛሬ እንግዲህ ያው የእናቴን ቤት እያጸዳሁ ነው፣ ልብሷን እያጠብኩላት ምናምን እና እዚህ ከተቀመጥኩኝ አይቀር አጅርን ላግኝ እያልኩኝ ይኸውላችሁ እንግዲህ ጎንበስ ቀጥ እያልኩኝ ነው እና አልሐምዱላ ቤተሰቦችን ለማገዝ ለመካደም ያበቃኝ ጌታ ማለት ነው። እና ውዶችዬ ስለፈርሻው የጠየቃችሁኝ ደግሞ ስለምንጣፉ ያው የመመልስላችሁ ይሆናል ማለት ነው። ቪዲዮውን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና እንግዲህ ስለዚህ ምንጣፍ በተደጋጋሚ እየጠየቃችሁኝ ነው። አይነቶቹን እና እንዴት እንደሆነ በዚሁ አጋጣሚ የምነግራችሁ ይሆናል እና ያው ሳፀዳ እንግዲህ አፍጥኜዋለሁኝ ያው ለእናንተ ለማሳየት ነው እንጂ ቪዲዮን እንዳይረዝም ማለት ነው። እና ሙሉም ብቀርጽላችሁ ሳላፈጥሩ ደስ ይለኝ ነበረ። ብቻ ቪዲዮ እንዳይረዝም ነው። እና ውዶችዬ ይህንንም እንግዲህ የሚያማርር እኮ አይጠፋም አይደለ? እኔ ግን አልሐምዱሊላ ቱማ አልሐምዱሊላ። እና ውዶችዬ ምንጣፉን የማሳያችሁ ሆናል። አሁን እዚህ ጋ አሁን ይሄ ጥቁሩ ምንጣፍ ማለት ነው አጸዳድቼ ይጨርሻለኝ። እንግዲህ ይሄ ምንጣፍ ወላሂ በጣም ልስልስ ያለ በቃ እንትኑ ልክ ተነጥፎ ራሱ ስታዩት ሰራሚክ ነው የሚመስለው እንጂ የተነጠፈ ነገር ያለ ምናምን አይመስላችሁም። እንደዚህ ነው በጣም ስስት ያለ ሆኖ ልስልስ ያለ ነው። እንደዚህ እንደዛኛው ወፍራም ሆኖ ሚንኳኳ አይነት ነገር ምናምን አይደለም። ያው ሜትር አምስት መቶ ብር ነው አንድ ሜትር አምስት መቶ ብር ማለት ነው። ይሄ እንግዲህ ለሳሎኑ እንደምታዩት ሰፋ ያለ ነው። ሳሎኑ አምስት በአምስት ነው፣ ለሱ አስር ሜትር ማለት ነው። አምስት በአራት ነው። ወደ ታች አምስት ሜትር ነው፣ ወደ ጎን ደግሞ አራት ሜትር ነው ሳሎኑ ማለት ነው። አራት በአምስት ነው፣ ለሱ አስር ሜትር ነው የገዛሁት ያው በዛኛው በኩል አምስት ሜትር ታነጥፋላችሁ፣ በዚህ በኩል አምስት ሜትር ሁለቱ ባንድ ስለሚጋጠም ማለት ነው። እንደምታዩት መስመሩ ጋር እና እንደዚህ አድርጌ ነው የገዛሁት የውጩ ምንጣፍ አሪፉ ተብሎ ማለት ነው። ደንዳና ነው፣ በጣም ቆንጆ ነው። ይሄ ደግሞ እንደምታዩት አለ ይሄ በሶስት መቶ ሰባ ብር ነው። ይሄ ደግሞ ግን እኔ አንደኛ መልኩ ራሱ ቆሻሻ አይችልም በቃ አሁን አንድ ሰው ካጸዳችሁ በኋላ ልጅ ካለፈበት በቃ የልጁ ፋና ነው ቁጭ የሚለው እና በጣም ነው የሚያስጠላኝ። የዚህ አይነት ከለር ራሱ ቀይ ቡኒ ነው የሚባለው ነው እና የፈርሻው እንደምታዩት ይቆማል። በቃ ደረቅ ነገር ነው፣ ቶሎ እንትን ካገኘው ራሱ ይሰበራል ማለት ነው። እና ውዶችዬ ይህን ይመስላል የምንጣፉ አይነት። ያው ይሄ ሜትሩ እንደነገርኳችሁ እኔም የገዛሁት ያው ስድስት ሜትር መሰለኝ ይሄ የኔን ቤት ነው ያሳየኋቸው። አሁን ቀዩ ምንጣፍ ማለት ነው የቀይ ቡኒ የሚባለው ምንጣፍ እና ያደረቅ ነው እና ለቤተሰብ ማስገዛት ፈልጋችሁ ከሆነ ግዙልኝ የምትሏቸው አንደኛው የውጩ መኪና ላይ ነው የሚነጠፈው። መኪና ላይ የሚነጠፈው አይነት ምንጣፍ በጣም ስለሚችል ነው ወላ እንግልት በጣም ስለሚችል መኪና ላይ ራሱ ከስር ያነጥፉታል። ወንበሩ ስር ማለት ነው። ሰው ያው ታውቃላችሁ ሲወጣ ሲወርድ፣ ዕቃ ሲቀመጥበት፣ ሲፈጋፍግ ምናምን በጣም ይንገላታል መኪና ላይ ያለ ምንጣፍ እና ለመኪኖች ምንጣፍ ለሚኒባሶች ምናምን ራሱ ይጠቀሙታል ማለት ነው። እና በጣም አሪፍ ነው። አንደኛው ምንጣፍ የውጩ ተብሎ የሚሸጠው ሜትር አምስት መቶ ብር የሆነውን ምንጣፍ ግዙልኝ ብላችሁ ማስገዛት ትችላላችሁ ሳሎናችሁን አስለክታችሁ እና ይሄኛው ግን በሜትር 300 ምናምን የሚገዛው ከዛ በታች ራሱ አለ። ሜትር ሁለት ከ50 የሚገዛም አለ። እሱ በጣም ደረቅ ነው። የሚገርማችሁ ነገር ፀሐይ ላይ አምጥታችሁ አሁን ተጣጥፎ ተጠቅሎ ይመጣ የለ ተጠቅሎ መጥቶ ፀሐይ ላይ ካላሰጣችሁት በስተቀር እንዲህ ስታነጥፉት እንትኑ ላይ ቆሞ ነው የሚቀረው፣ ደርቆ ማለት ነው። ከዚ የሆነ ነገር ከተጫነበት ይሰበራል እና ምንጣፉ ይሄ አይችልም እኔ ወላሂ ከመጣሁ ነው ይሄ ቀይ ምንጣፍ የገዛሁት ራሱ በቃ እንደዚህ እንደምታዩት ከመጣሁት እንደ ከቆየሁ በኋላ ማለት ነው ቢያንስ ሁለት ዓመት ይሆነዋል መሰለኝ እንግልትት ነው ያለ ወላሂ ዳርዳሩ ራሱ ምናምን እንትም ብሏል ተሰባብሯል ማለት ነው እና አይ እንግልት አይችልም ስለዚህ ይሄኛው እኔ የመረጥኩት ይሄኛውን ነው እና ከዚህ በላይ ምን እንደምላችሁ እኔ እንጃ ይሄ ነው ያለኝ። እንግዲህ የሚገዛው በዚህ ነው፣ የትኛውም የምንጣፍ ቤት ይገኛል። ግን አሪፉ በኢትዮጵያ ውስጥ አሪፍ ደረጃ ያለው ምንጣፍ ይሄ ጥቁር ምንጣፍ ነው ማለት ነው። በቀ ልክክ ነው። ሲጀመር ፀሐይ ላይ አስጡኝ አይላችሁ ምን ይላችሁ። አምጥታችሁ እንደገዛችሁ ተጠቅሉ አምጥታችሁ ጥቅሉን በቀ ልጥፍ ነው የሚለው፣ እንዳለ ሂዶ ሰራሚኩ ጋ ማለት ነው። ያው ወደ ላይ የሆነ እንዳይሸነቁርባችሁ ጢጠር ምናምን እንደዚህ ካለ መጀመሪያ ጽድት መጀመሪያ ታደርጉታላችሁ ከዛ ከስር ይነጠፋል እንዳይጎዳ ይኬንዳ ነገር ሌላ ገዝታችሁ ታነጥፋላችሁ። ከዛ ላይ ያንን ስታደርጉት በቃ ልክክ ነው የሚለው። በጣም አሪፍ ሰራሚክ ነው የሚመስለው ሁላ ራሱ ስትራመዱበት፣ ስትሄዱበት ምናምን እንደዚህ ስትረገጡት የተነጠፈ ነገር አይመስላችሁም። በላጡ ላይ የተረገጣችሁ ነው የሚመስላችሁ። እና በጣም አሪፍ የኔ ምርጫ ነው። ከለሩም እንደምታዩት ቤተሰብ እዚህ ጎረቤት ምናምን እንደዚህ ማለት ነው። ምንድን ነው ጥቁር ጥቁር ነገር፣ አሁን ይሄ ምኑ አምሮሽ ነው ምናምን። ግን እናቴም ተመችቷታል፣ የኔን ምርጫ ስለምትወድ እና በጣም አሪፍ ከለር ነው። ከለሩ በጣም ነው ደስ ያለኝ የተመቸኝ እና ያው ለጠየቃችሁኝ ይሄንን ይመስላል መልሱ። እንግዲህ ሌላ ጥያቄ ካላችሁ ካልገባችሁ፣ ኮሜንት ላይ ጻፉልኝ የምመልስላችሁ ይሆናል ማለት ነው። እንደምታዩት እንግዲህ ያው ስራይን ከጨራረስኩ በኋላ ደግሞ ዳንቴሊን ይዤ ቁጭ ላለሁኝ ማለት ነው። ይሄንንም እንሻለ ለእናቴ ነው የምሰራላት፣ ለሞሰቧ ማለት ነው። ቅያሬ እየሰራላት ነው ክር እንግዲህ አንድ ጥቅል ክር ሀምሳ አምስት ብር ነው። አሁን እዚህ እኛጋ ማለት ነው። በጣም ትንሽ ናት። የሚገርማችሁ ነገር ይቺ ቀዩዋ ከለር ሰርች ጨረስኩባት። እሱ አንድ ጥቅል ናት። ቢጫ ቢጫ ነገር ነው እሱም አንድ ጥቅል ማለት ነው። ይህን ነው ይህን ያክል ነው የሚሰራው ብቻ። ያው ግዴታ ያስፈልጋል። አንዳንድ ነገር ሂደው ከሚገዙ ገበያ ላይ ዳንቴል መግዛት አምስት መቶ ስድስት መቶ ብር ይላሉ፣ አንድ የመውሰብ ዳንቴል ማለት ነው እና በእጃቸው ብትሰሩት ደግሞ በጣም አሪፍ ነው። እኔ ልጄ ጋር እያወራሁኝ ይሁላችሁ እንደዚህ ቁጭ ብለን እንሰራለን። ስራችን ከጨራረስን በኋላ እና የኢትዮጵያ ህይወት ይህንን ይመስላል። መጣችሁ እንግዲህ እንደዚህ ነው ጉድ ጉድ የምትሉት በቤታችሁ። እንሻላ እኔም በራሴ ቤት ደግሞ መጥቼ ከልጆች ጋር ከባለቤቴ ጋር እንደምታዩኝ እንግዲህ ተስፋ አደርጋለሁኝ። ውዱችዬ ለጊዜው ቤተሰብ ጋር ነኝ ያለሁት እና ያው ልጅ እንደምታዩት ሱቅ መሄድ ይወዳል። ተነሽያል እያለ ነው ሱቅ እንሂድ ያባብለኛል የለምነኛል። ብታዩ የሚገርማችሁ ነገር በቃ እንሂድ ነው። ሱቅ በቀን ወደ ሁለቴ ምናምን ሳይሄዱ አይውሉም። ወላሂ በተለይ የጎረቤት ልጅ ምናምን እንደዚህ ሲያዩ ማለት ነው እንሂድ ምናምን ይላሉ። እና ተነሽ እንሂድ በቃ ይለምነኛል እሱቁ እንሂድ ምናምን። የሰው ጁስ ገዝተው ካየ በቃ ጁስ መግዛት አለበት፣ ኳስ ገዝተው ካየ ኳስ መግዛት አለበት፣ ብስኩት ገዝተው ካየ ብስኩት መግዛት አለበት። እና አትስሪ ተነሽ እንሂድ ምናምን እያለኝ ነው። ጉንፋን ሊይዘው ነው መሰል እያነጠሰውም ነው። እና ይወለሳሚሽ ምናምን ማባበያ ነው። በነገራችን ላይ ደግሞ የሚስመኝ ኒቃቡን ካልገለብኩ በኒቃቡ ላይ መሳም አይችልም፣ እና ካልገለብኩ እያለ ነው። እንደምታየት በጎን በኩል ገለብ አድርጎ ሳመኝ ማለት ነው። ይህ ሁላ በነገራችን ላይ ማባበያ ነው። ሂጄ ሄደን ብስኩት ግዥልኝ ለማለት እና እንሻላ እኔም እስኪ ላቁምና ልሂድና ለሱም ብስኩትም ሆነ ጁስም ሆነ ገዝቼለት ልምጣ። መቼም ልጅ ያለው ሰው ይሄ ነው በቃ። በሚገርማችሁ በቃ ወደዛ ወደዚህ ሲያደርጓችሁ እነሱ ያሉትን ነገር ስታሳኩ ነው የምትሉት። እና ይሄንን ይመስላል የዛሬ ውሎ ውዶች። የላይክ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ አላህ ሰላማችሁን ያብዛው። ወሰላሙ አለይኩም ወራህመቱላሂ